አንድን ወንዝ ከተሻገርን በኋላ ደግመን መሻገር አንችልም። ስለዚህ የእኛም ህይወት አዳዲስ ነገር ሲመጣ ሰው ስለሆን እንቀየራለን። የሚያስደስተኝ ነገር እሱ ነው ብላለች ማለት ነው። በእርግጥ አዎ፣ ወንዝን ደግመን ከተሻገር ነው ወንዙን፣ ውሃውን ማለት ነው ደግመን መሻገር ያ አለፈው ማለት ነው። ስላለፈ ግን ሀይሚዬ እኔ ቆንጆ ያው በምን መሰለሽ፣ የኔ ቆንጆ፣ ተረጋጊ። ለምን እንደዛ ማለት እንደፈለግሽ ገብቶኛል። እኔም ደግሞ አዲስ ህይወት መጀመር እፈልጋለሁ። ያለፈው ነገር በቃ አልፏል ነው ወይስ ምንድን ነው? ምንድን ነው ሀይሚዬ ቅመሟ። ጥቅስ መቼም ትችይበታለሽ፣ አባባሎች ምናምን እንደ ጎርፍ ነው የሚወርዱት አንቺ ቤት እና ውዶቼ። ለማንኛውም እንግዲህ ሰላሙን እያምጣልን ነው የምለው። ትናንትና የምንዳያችሁት ነው የተለቀቀው ቪዲዮ በሀይሚ ቤት ትንሽ አወዛጋቢ ነበረ፣ ድብድብም ያለበት በዚያ ላይ ደግሞ አቶ ዳኒ ሀይምዬ ሸር ያደረገላት ላይ ምንድን ነው ብሩኬን እገልሃለሁ አለቅህም ብሎ እንግዲህ ዛቻ ዝቶበታል፣ ማለት ነው ዳንዬ እንዳቅምህ ብትኖር ይሻላል ብዬ ነው የማስበው። ይሄ እውኝ ውኝ የሚያስብል ነገር ወይንም ደግሞ እኔ በላይ ነኝ የሚያስብለው ነገር ወደታች ይጥልሃል ማለት ነው። አንሸራቶ ይጥልሃል። ስለዚህ ብዙም እውኝ እውኝ ባትል አሪፍ ነው። እንትኖቹ እንዳይነሱብህ ነብሮቹ፣ ማለት ነው ነብሮቹ ከነሱብህ እንደቆለሉህ ማለት ነው። አውርደው ዜሮ ነው የሚያስገቡ፣ ዜሮ ነው የሚያስገቡ። ዳንዬ ጸባይ ቢኖርህ ይሻላል። ጸባይ ይኖርክ ከሀይሚዬ ጎን ስለሆንክ ብቻ ጀና፣ ጎበዝ፣ በርታ። ወይንም ብሩኬን ስላጣጣልከው ይደግፉኛል ብለህ ከሆነ በጣም ተሳስተሃል፣ በጣም ተሳስተሃል። ሀይሚና ብሩኬ ነገ ጠዋት ላይ ይታረቃሉ፣ ሰላም ይፈጥራሉ። ያው አይደለ በእንቱን ቢሆን በፕራንኩን ቢሆን ሰላም ፈጥረው አንድ ላይ መሆናቸው አይቀርም እና አንተ ግን ብዙ ነገር ታጣለክ። ዳኒ ፀባይህን አሳምር ወደዚህ ወደዛ ሳትል ይቅርታ ወንድሜ፣ በቃ ችግር የለውም ብለክ ፒስ ፈጥራችሁ እንደውም አዳዲስ ነገሮች ይዛችሁ ብትመጡ ለአንተም ይጠቅምሃል ብዬ ነው ማስበው። ብሩኬም ሀይሚም ጋር ያሉ ቤተሰቦች ሰብስክራይብ ያደርጉሃል፣ ያበረታቱሃል አዲስ መጪ ስለሆንክ ወደዚህ ማለት ነው ወደዚህ ግሩፕ አዲስ መጪ ስለሆንክ እና እናደርግሃለን። ግን ውንጥ ውንጥ የሚያደርግ ነገር ማለት ነው አይበጅህም፣ አይበጅህምሽ፣ አይበጅህም፣ ያከስርሃል ዳኒ ትናንትና አሁን ልትሟታ ስትነሳ ማለት ነው፣ የሆነ ትከሻና ትከሻህን እኮ ያዝ ሲያደርግ ድፍት ልትል ነበር፣ አይተንሃል እኮ። ትቀልዳለህ እንዴ? ወይ ዛሬ አንገጫብጮ ጥላ ይሆናል። ዛሬ ግን በማን ቻናል ሊሆን የሚለቀቀው በብሩኬ ወይስ በሶሲ? እርግጠኛ ነኝ በሶሲ ቻናል ይለቀቃል። ለማንኛውም ማለት ነው ውዶችዬ፣ ማሮችዬ ምንም ነገር ሳትጨናነቁ ማለት ነው ቃ ጀስት ፈታ ብላችሁ ተከታተሏቸው። በፍጹም እንዳትጨናነቁ። እነሱ አሁን ላይ የሚሰሩ ስራ ስራ ነው ግን ብዙ ልጆች ስለሚጨነቁ እኔ ቢያቆሙትና በሌላ ፓርት ቢመጡ አሪፍ ነው ብዬ ነው የማስበው። እንደ እኔ ሀሳብ ማለት ነው፣ ይሄኔ ሀሳብ ነው። እንግዲህ የእናንተ ሀሳብ ደግሞ የተለየ ሊሆን ይችላል። ምናልባት ይቀጥሉበትም ልትሉ ትችላላችሁ፣ ይበቃናል ልትሉ ትችላላችሁ። አንዳንዶቻችሁ ደግሞ ማዚቄ ይሄ እኮ ፕራንክ ቢሆንም ግን አስተማሪነት አለው ላላችሁኝ ማለት ነው አው ውስጡ ላይ በጣም አስተማሪ ነገር አለው እና እሱንም ደግሞ ትክክል ናችሁ። አስተማሪ ነገር የሆነ ፕራንክ ሲሰራ ብዙ ጊዜ አይታችሁ ከሆነ የምንማርበት ነገር አለ። የእውነት ነው ብላችሁና አሁን ለምሳሌ ያው ፕራንክም ስለሆነ ልናገረው ማለት ነው ብሩክ ያሁን ፍቅረኛ አለው። ፍቅረኛ እያለችው ሐይሚዬ ሌላ ሴት ይዞ እንግዲህ አልጋ ቤት ቀጥሮ መግባት ማለት ከባድ ነው። በዛ ላይ ደግሞ ሶሲም ፍቅረኛ አላት እና ይሄ ነገር ለእኛ ያስተምረናል። አሁን የብዙዎቹ ሕይወት ይበጠበጣል። ባለ ትዳሮች ወይም ፍቅረኛ ያላቸው ሰዎች ትዳራቸውን ልጆቻቸውን አስቀምጠው ሌላ ሴት ከሄዱ ዝሙት ይፈጥራሉ። አስቦት አንታይም ብለው ማለት ነው ግን በሆነ ነገር ይወጣል ያ ነገር። ፍቅረኛሞችም እያላቸው እንደዛ እና ይሄ ነገር ደግሞ መደረግ እንደሌለበት በፍጹም መሆን እንደሌለበት ወንድ ብቻ ሳይሆን ማለት ነው። ወንድ ብቻ ሳይሆን እንደዚህ የሚያደርገው ሴቶችም አሉ። ሴቶችም ትዳር እያላቸው በትዳራቸው ላይ ሌላ ቦታ የሚሄዱ ወይም ፍቅረኛ እያላቸው ለጥቅም ብለው ሌላ ቦታ የሚሄዱ አሉ እና ይሄ መሆን እንደሌለበት ዳኒም ደግሞ ሲናገር፣ ለምሳሌ እኔ ብዙ ነገር እያሰብኩ ቤተሰቦችን አስተዋውቃለሁ እያልኩ ምናምን፣ እንዴት እንደዚህ ታደርጋለህ? ብቻ የሆነ የሚያስተምር ፓርት አለው። ትክክል ናቸው። አንዳንድ ደግሞ እንደዚህ የሚያስተምር ነገር ሲኖረው ደግሞ ካት መደረግ አለበት። እዚህ ጋር አሁን የነሱ ማለት ነው በጣም ረዘመ። ሲረዝም ደግሞ አንዳንዴ ያስጠላል፣ ተመልካች በጣም ይጨናነቃል። ገባቸው አይደለ? አሁን ላይ ብዙዎቹ ፕራንክ እንደሆነ ገብቷቸዋል። ግን አንዳንዶቹ ደግሞ ያልገባቸው ልጆች አሉ፣ በጣም የሚያስቡ ልጆች። እና ይሄኛው ነገር በቃ ይቅርታ ይቅርታ ተባብለው ነገሩ ይዘጋና ከዛ በሌላ ነገር ቢመጡ ጥሩ ነው ብዬ ነው የማስበው። እንደኔ እንደውም ሃይሚ ከዳኒ ጋር ሆና ብሩኬን ፕራንክ እያደረገችው ነው ወይ ብላችሁም የጠየቃችሁ ልጆች አላችሁ ማለት ነው። እንግዲህ ምናልባት ሲጠናቀቅ ማለት ነው ሲጠናቀቅ፣ አሁን በዚህ ሰሞን ሊጠናቀቅ ይችላል። ሲጠናቀቅ እንደዛም ሊሆን ይችላል። ፕራንክ እያደረግነው ነው ምናምን የሚለውም ነገር ሀሳብ ሊመጣ ይችላል ብዬ አስባለሁ። ዋናው ነገር ግን ሀይምየን ያው ሁለት መቶ ኬ ለማስገባት ነው ትንሽ ነው የቀራት እየተንደረደረች ነው እያደገችልን ነው። ሀይሚዬ አስገቡና ገላግሉን ማለት ነው። ዛሬ በጉጉት እንጠብቃለን። እንግዲህ ምን እንደሆነ እኛም አስተያየት እንሰጥበታለን። በዚህ ዙሪያ ላይ ግን እኔ ሁሌ የምላችሁ ነገር ለእህቶቼ፣ አታስቡ፣ ምንም ነገር አይፈጠርም። ምንም ነገር መጥፎ ነገር እኮ ቢሆን ማለት ነው። ውዶችዬ ደግሞ ደጋግሞ በተለያየ ቻናል ላይ አይለቁም ቪዲዮ። በዛ ላይ ደግሞ ትዝካላችሁ ማለት ነው። አንዱ የአንዱን ሼር ያደርጋል። አሁን ለምሳሌ ሀይሚዬ ስትለቅ ብሩኬ ሸር ያደረግላታል፣ ብሩክ ሲለቅ ሃይሜ ሸር ታረግለታለች። የሆነ ነገር የሆነ ነገር እየጻፉ ዳኒም አሁን ትናንት ለሀይሚዬ ሸር ሲያደርግላት ብሩኬን አለቅህም እገልሃለሁ ብሎ ነው ሸር ያደረገው። እና መጥፎ ነገር ቢኖር ጭራሽ ቪዲዮ ራሱ አይሰሩም ማለት ነው። እምነት ነው የሚላችሁ። ስለዚህ ይህ ስራ ነው የስራ ባህሪ ነው ብለን እናያዘው እና ግን በቃ እናንተ ብዙ አታስቡ ነው የሚላችሁ እህቶቼ፣ አሁንም ቢሆን ሁሌ እምላችኋለሁ እና ደግሞ አስደንጋጭ ታም ሌሎች ይሰራሉ በተለይ ዩቲውበሮች ትክክ። አሁን ለምሳሌ እንደ እኔ አይነቶቹ ሀይምዬ ሆስፒታል ገባች ብሮኬ ተደበደበ ምናምን የሚሉ ልጆች አሉ ታምዴ ላይ ማለት ነው። እና አደንግጡ ሁሉም ነገር እውነት እንዳይመስላችሁ፣ በቃ ለእይታ ተብሎ የሚደረግ ነገር አለ፣ ግን እንደዛ ማድረግ የለባቸውም። እኔ እንደዚህ አይነት ነገር እቃወማለሁ። ይሄ ሆስፒታል፣ ድንገተኛ ሆስፒታል ገባች ወይም ብሩክ የተደበደበ ጭንቅላቱ ላይ የሆነ ነገር እየተደረገ በፍጹም እንደዛ መደረግ የለበትም። እኔ ይሄንን እቃወማለሁ ከበፊትም ጀምሬ በነገራችን ላይ ሰዎች ሐይሚን ብሩክ የመሆኑ ወይ ሌሎቹ እነ አብርሽ እነ ሩታ ሌሎችን ቢሆኑ ማለት ነው እስካሁን ብዙ ነገር እየተባሉ እንኳስ በቤተሰቦቻቸው ላይ እየመጡ እንኳስ እርምጃ እየወሰዱ አይደለም። በቃ ኖርማል ይስሩ ብለው ትተውላቸዋል። ግን ሲናገሩ ነበረ ከዚህ በፊት ትዝካላቸው፣ በቤተሰብ መጥፎ ነገር አታድርጉ፣ ከፈለጋችሁ እኛን ብለዋል ማለት ነው እና እነሱም ቢሆኑ እንደዚህ አስደንጋጭ ነገር የማይደረግ ነገር መደረግ ያለበትም እንደዛ ነው ብዬ የማስበው ውዶችዬ ማለት ነው። አንዳንዶቻችሁ እንግዲህ ፈጣሪ ልቦና ይስጣችሁ ነው የምለው። ሀይምዬ ቡራዬ ቡራየ መቼ ማይለያዩ ገና ብዙ ነገር እንጠብቃለን ከእነሱ ማለት ነው። በጣም ብዙ ነገር አሁን ላይ ግን ይሄ ነገር ቢበቃችሁ ብታቆምት ጥሩ ነው። ሌላ ነገር ይዛችሁ ሁሉን በቃ አዲስ ነገር እንደኛ ፈታ እንበል፣ ዘና እንበል እንጂ ብሮኬ፣ ሐይሚዬን ይዘህ ፀጉሯን የሆነ በቃ እያፈረስክባት ፀጉሬን እያለች ስትነጫነጭ